በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም የው አብዛኛ ብዛን ተጠቅመናል። ባለው ነገርም ጥሩ እስካሁን ባለው አበቃቁሉ ምንም ደና ነው የው። ብቻ ውጤቱን እንግዲህ ከአምኖ ዘንድሮ ይበልጣ ብለን እናስባለን። ግባት አቅርቦት ደና ነው ሸጋ ነው። ዘንድሮ እንደም ብጡም ሰው አልተጓጎለም። ይሄ ኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እናሁን ስንየው ግን እንግዲህ ታምነው ይሻላል ብለን እንደምንየው ከዘለሙ ን ይህን በጥሩ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ ባለምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊውን የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። ምቹ ምናምን እየተረጨ ነው። ሁለት ጊዜ የሚረጨ አለ፣ ሶስት ጊዜኛ ደግሞ የሚደገም አለ። የውሳውሉ ሲታይ እንደምታዩት አሪፍና አሪፍ ነው። አቋቋሙ ሁኔታው ደህና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የእኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ እዚ አንድ አካባቢ ያለ ሰው የቆይንትንም የአረሙንም የምቹንም በቃ ሁሉም እየተቆጣጠረ እየተረጭ ነው። እስካሁን ባለው አንደኛ ተረጨ፣ ሁለተኛ ተረጭተዋል። አሁን ሶስተኛ እየጠበቀ ነው ሰው በተለይ ከዘራ ነው በኋላ ከስንዴት ሶስት ቅጠል ካወጣ በኋላ አንድ በሽታ አለ፣ ሴፕቶሪያ የሚባል በሽታ እሱ ላይ ከፍተኛ ክትትል በማድረጋችንና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽታው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደ እሱ ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙያዎችም የቀበሌ ባለሙያዎችም ሄደው ያን በሽታ ለይቶ ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም። ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው። አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን አሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ከምነው አንጻር ዘንድሮ ትንሽ አበቃቅሎም ውጤቱም ደህና ነው ብሎ የሚገምሰው አርሶ አደሩ ስንዴውም ደና ነው እንግዲህ ገዛ ሲታይ ነው እንግዲህ ቢያንስ ከአንድ ገመድ አስር አስራ አምስት እናገኛለን ብለን እናስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ አጠቃቀም ሁኔታ ነው። እና አሁን እንግዲህ አስራ ሶስት ም ይወጣል አስራ ሁለት ም ይወጣል ተገመድ ያ የሰው እያርሶ አደሩ ጉዳይ ነው በዚህ ዓመት እንደ ግብ ያስቀመጥ ነው። ግን አሁን የቁም ሰብል ግምገማችን ወደ ሀምሳ ስድስት ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበያው የሚያሳየን ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙሮ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ እንትን ወቅት የሚደርስ ከመሆኑ ጋር ተያይዞ ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻላል። የምርት ብክነት እና ላላስፈላጊ ወጪ እንዳይዳረግ አርሶ አደሩም ያግዛል። ስለዚህ በቀጣይ እስከ ጎተራ እስኪደርስ ድረስ አሁን ያለው ከተባይ ከምን ጋር ያለው ያላለቀ ስለሆነ ክትትሉ ይቀጥላል። ግን ለአጨዳ ሲደርስ ደግሞ ኮምባይነርን በመጠቀም ሁሉም አርሶ አደር በአንድ በዚህ ክላስተር ያለ አርሶ አደር በአንድ በተመሳሳይ ወቅት ሰብስቦ ወደ ጎተራ ማስገባት የሚችልበት እድል ይፈጠራል። እስከዚያ ድረስ ድጋፍ ለማድረግ ታስቦ እየተሰራ ነው። በወረዳ ደረጃ በ2017/18 የምርት ወቅት ከ25000 ሄክታር መሬት በላይ በኩታ ገጠም በስንዴ ሰብል መልማቱም ተመላክቷል። በዚህም ከ1 ነጥብ 4 ሚሊዮን ኩንታል በላይ የስንዴ ሰብል ይሰበሰባል ተብሎም ይጠበቃል።